ያለ ነገር እንዲያጠባቅ ቶሎ ብላችሁ ቀለበቱ እንደለበሳችሁ ሰው ፊት ቶሎ ብላችሁ ሰው እንደሆነ እናንተ የሚያጣላ ይ ቶሎ ብላችሁ እንዲ ያለ ሰው አንፏቆ አንፏቁ አንፏቁ እንዲ ያጣላችሁ ነገር ያለህ እኔ አንቋቋም እኔ ያረጋችሁ ማለት

ዘዴ ሴትዮቱ ስንት ልብስ ነው ያጠፋችው? ብላ ያለች። ትናንትና ውሃ ዋኘች እንጂ ተባለች አሏት። መሰላት ምን ምንድን ነው? ችግር የለም

ሰው ያገ እስቲ ስንት አመታቸው ወዴ? ኧረ ቢስሚላህ ራህማን ራሂም በሀያ ምናምን አመቱ የተገባንበትም ብሎ ማስታውሶ ህዶ መጃጃላለ እንዲ እናንተ ስ ይሄ

ነው።

ጀሚዕን በላይክ ገባ ገባ በሉ። ወላሂ በላይክ ግቡ። ሻር ላይክ፣ ሰብስክራብ እያደርጋቸው ግቡ። እንዲህ ማቶሾ ከታቱኝና ከዚያም በኋላ አበባ ዝላ